ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለው። እንግዲህ ዛሬ ደግሞ ባለፈው የኬጂ ዋን ኬጂ ቱ እና ኬጂ ስሪ የሚባሉ የአማርኛ ቋንቋ ኮርሶችን አስቀጠልላችኋለሁ ብያችሁ ነበረ። ስለዚህ ባለፈው የመጀመሪያውን አይተናል ካስታውሳችሁ ማለት ነው። ዛሬ ደግሞ ሁለተኛውን ኬጂ ቱ የሚባለውን ማለት ነው። ከዛ ኬጂ ስሪ አለ። እነዚህን ከጨረሳችሁ በኋላ ቀጥታ ወደ አንደኛ ክፍል ወደሚባለው ኮርስ ነው የምትገቡት ማለት ነው። ሶ እንግዲህ እዚህ ላይ እንደምትመለከቱት ለደረጃ አንድ ቅድመ አንደኛ ህፃናት ለመለማመጃ ደብተር ይላል። ስለዚህ ይሄ የምትለማመዱበት ለማመዱበት ነው ማለት ነው። ሶ ብዙ ጊዜ ድግግሞሹ ምንድን ነው ፊደላቶችን መለየት ምናምን ላይ ነው። ስለዚህ ዛሬ ባለፈው ስላየን ሀሁን ዛሬ እነዚህ አሉ። ተመልሰ በደንብ ቁጠርልን ካላችሁኝ፣ አስነብበን ካላችሁኝ አስነብባችኋለሁ ነገር ግን ለዛሬ እናልፋቸዋለን ማለት ነው። በቀጣይ ካስፈለገ እነዚህን ወደ ጎንም አነብላችኋለው ወደ ታችም አነባል አነብላችኋለው በሚገባ ደጋግሜ አንድ ቪዲዮ ሰራላችኋለው ማለት ነው። ግን ባለፈው ተምራችሁታል ብዬ ስለማስብ ይህን ዛሬ አልፈውና ወደ የሚቀጥለው እንሄዳለን ማለት ነው። ያው የሚቀጥለው እዚህ ላይ ምን ይለናል? አካላዊ መገለጫን የሚያሳይ ስዕል ይላል። በአካላችን እንግዲህ የሰው ልጅ በቋንቋ ብቻ አይደለም የሚግባባው፣ አይደለ? እኛ የምንግባባው በስሜቶቻችን ፊቴ ላይ በሚታየው ነገር ብቻ የሆነ መልእክት መረዳት ትችላላችሁ ማለት ነው። ደስተኛ መሆኔን፣ መከፋቴን፣ እያሰብኩ መሆኔን፣ የተለያዩ ስሜቶችን ማንበብ ትችላላችሁ ማለት ነው። ስለዚህ እነዚህ አይነት ነገሮችን ከዚህ ላይ ማየት እና መግለጽ እንችላለን ማለት ነው። እና እዚህ ላይ የሚያሳየን ለምሳሌ እዚህ ላይ ወፍራም፣ ቀጭን ይለናል። አሁን እዚህ ጋር ሁለቱን ልጆች አይቶ አንዷን ይችን የመጀመሪያዋን ወፍራም ይለናል። ወፍራም ማለት ነው። ይችኛዋን ደግሞ ቀጭን፣ ቀጭን። ስለዚህ ሰውነታቸውን አይተን ወፍራም፣ ቀጭን ማለት እንችላለን ማለት ነው። ኦኬ። ሌላኛው ደግሞ እዚህ ጋር ደግሞ ሁለት ልጆች አሉ የመጀመሪያው ምን ይላል? አጭር፣ አጭር ይለናል። ከዛ ጸጉር አጭር ጸጉር ይለናል ማለት ነው። ስለዚህ አጭር ጸጉር ይሄኛው ማለት ነው። ከዛ ይችኛ ሴቷ ደግሞ ረጅም ጸጉር ይለናል ማለት ነው። ረጅም ጸጉር። አሁን ይህን የሚያሳያችሁ ለምንድን ነው? እናንተ ያው ብዙ ልጆች ሀሁን እንኳን ከለመዱ በኋላ ለመጻፍ ይቸገራሉ። አሁን ተማሪዎቼ ማለት ነው። ስለዚህ ለመጻፍ የምትቸገሩት ምንድን ነው? ያው አገጣጥሞ ማንበብን አገጣጥሞ መጻፍን ስላልተለማመዳችሁት ነው ማለት ነው። ዝም ብሎ በተደጋጋሚ ማየት ብቻ እንድጽፉና እንድታነቡ አያደርጋችሁም ማለት ነው። ምን ማድረግ አለባችሁ? በፕራክቲስ ወይም ደግሞ ሙከራ ማድረግ አለባችሁ ማለት ነው። ይህን ያመጣውላችሁ ለዛ ነው። ይሄ ኮመን የሆኑ ሁሌ የምንጠቀማቸውን ንግግሮች እያነበባችሁ እየጻፋችሁ እንድትለማመዱ ማለት ነው። ኦኬ። እንግዲህ እዚህ ጋር ደግሞ ምን ይላል? ሰላምታ ሲለዋወጡ የሚያሳይ ስዕል ይለናል። ስለዚህ ሰላምታ ስትለዋወጡ የሚያሳይ ስዕል ነው። እዚ ጋ ያው በየቀኑ የሚያጋጥሙንን ቀላል ነገሮች በመጻፍና በማንበብ ነው ልምዳችን ማዳበር የምንችለው ማለት ነው። ስለዚህ ይሄን ታሳቢ ማድረግ አለባችሁ። ሌላኛው አሁን ደግሞ በቀጣይ ደግሞ ምን ይለናል እዚ ጋ ስሜትን የሚገልጹ ምስሎች ይለናል። ስሜትን የሚገልጹ ምስሎች ኦኬ፣ ለምሳሌ እዚህ ጋር ምን ይለናል? እዚህ ጋር መደሰት፣ መደሰት። ይህ መደሰት የሚገልጽ ፊት ነው አይደለ? በቃ ለቀቅ ብሎ በቃ ላላ ብሎ ይታየናል። ስለዚህ መደሰት፣ ደስተኛ ሰው የደስተኛ ሰው ፊት ነው ማለት ነው። ከዛ ደግሞ እዚህ ጋር መናደድ ይለናል። መናደድ፣ መናደድ ደግሞ እንደዚህ እንደዚህ የሆነ አፉን ከፍቶ ምናምን የሆነ ስሜት እያሳየ ነው የንዴት የቁጣ ምስል ይታያል ማለት ነው። መናደድ ትሉታላችሁ። ያው በነገራችን ላይ እየጻፋችሁ ነው የምትለማመዱ ለማመዱ አሁን ከእኔ አብራችሁ ከምታነቡት በተጨማሪ እየጻፋችሁ ቢሆን ደግሞ ሞር ይገባችኋል ማለት ነው። ኦኬ ሌላኛው እዚህ ጋር ደግሞ አሁንም ፊቱን የጣለ ሰው ይታያል። እች ልጅ አሁን ፊቷን ጥላ ወይም ደግሞ በቃ የሆነ እንትን ብላ ትታያለች አይደለ። ስለዚህ ምንድነው ማዘን ማዘን ማዘን ከዛ ደግሞ እዚህ ጋር እዚህ ጋር ምን ይላል ማኩረፍ፣ ማኩረፍ። ስለዚህ አሁን እዚህ ላይ ያየ ነው ምኑ ነው ሰዎችን ፊታቸውን አይተን ስሜታቸውን መረዳት ማለት ነው። ስለዚህ ይህን ነው የሚያለማምደን ያው የህፃናትን መጻፍ እንደመሆኑ መጠን ስሜቶችንና ኮመን የሆኑ ነገሮችን ነው የሚያስተምረው ማለት ነው። ግን አብዛኛው የእኔ ተማሪዎች ትልልቆች ናቸው። በወቅቱ ትምህርት የመማር እድል ያልገጠማችሁ ትልልቆች ስለሆናችሁ ችግር የለውም። ዝሮ ዝሮ ስሜትን ከዚህ የተለመደ ነገርን ከመጻፍ ስለሚጀምር ትልቅም መሆናችሁ ህፃናት ምንም ችግር የለውም ማለት ነው። በዚህ አጋጣሚ እኛ እዚህ ላይ ዩቲዩብ ላይ ብቻ አይደለም፣ ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ እናስተምራለን። ስለዚህ ስልኬን እዚህ ላይ ወስዳችሁ አሊያም ደግሞ ከስር ሊንክ አለ እሱን ተጭናችሁ ገብታችሁ ኢሞ ላይ፣ ዋትሳፕ ላይ እና ቴሌግራም ላይ ብታናግሩኝ በሳምንት አምስት ቀን በቀን ደግሞ አንዳንድ ሰዓት እያስጠናናችሁ በጭር ቀን መጽሐፍ ማንበብ እንድችሉ እናግዛችኋለን ማለት ነው። በጣም ቀላል ነው። በግላችሁ ሞክሩት ዛሬውኑ አሁኑኑ ሞክሩትና በጭር ቀን ለውጥ ማምጣት ትችላላችሁ ማለት ነው። ኦኬ ወደሚቀጥለው እንሂድ። እንግዲህ የሚቀጥለው ቅድም ያየናቸውን ስሜቱን መጻፍ ነው። እሺ አሁን ፎቶ ብቻ አለላችሁ፣ ከዛ ስሜቱን እናንተ ትጽፉታላችሁ። አሁን ከበድ ይላል፣ ግን ያው ከላይ ካለው ላይ ስለሆነ ደግሞ አዲስ ነገር አይደለም። ስለዚህ እዚህ ላይ ምን ይላል? ተመሳሳይ ስሜትን የሚገልጹ ምስሎችን አዘጋ አዛምድ ወይ ደግሞ አዛምጅ ይለናል። ኦኬ መጻፍም አሁን እዚህ ጋር ከንትኑ ይሄ መጻፍም ይኖርባቸዋል እዚህ ላይ ግን በዋናነት የታዘዝ ነው። ምንድነው እንግዲህ እንዳነበብኩት ስሜቱን ማዛመድ። ለምሳሌ እቺ ከየቱ ጋር ነው የምትዛመደው? አይ ቲንክ ከዚህ ጋር አይደለ? እቺ እዚህ ጋር ትዛመዳለች። ከዛ ይሄ ደግሞ እዚህ ጋር ይዛመዳል ኦኬ ከዛ እቺ እዚጋ እቺ እዚጋ ትዛመዳለች አደለ። ከዛ ደግሞ ይሄ መጨረሻ ላይ ያለው በዚህ በኩል ከላይኛው ጋር ይዛመዳል ማለት ነው። ስለዚህ አዛምድ ማለት ይሄ ነው። እንደዚህ ያው መጽሐፉ እጃቸው ላይ ስለሌለ እንደዚህ በእርሳስ ማጋጠም አትችሉም፣ ግን አይታችሁ ራሱ ማለፍ ትችላላችሁ። ይሄኛውን ማለት ነው በደንብ መለማመድ ያለባችሁ ጽሁፍ ምናምን ሲኖር ነው ከፎቶ ይልቅ ማለት ነው። ሶ እዚህ ጋ ምን ይለናል? የበ ፊደል ዝርያን አንብብ ወይ ደግሞ አንብቢ ይለናል። እነዚህ የበ ቤተሰብ ናቸው ማለት ነው። እነዚህ አሁን እዚ ላይ በይልና በቆሎ አለ አደለ። እዚህ ጋ በ በቆሎ፣ ቡ እዚ ላይ ምን ይለናል? ቡችላ የውሻ ልጅ ምንድን ናት ቡችላ አደለ። ቡችላ ቢራቢሮ፣ ቢራቢሮ ባ፣ ባልዲ ባሊ እሺ። ቤ ቤት ቤ ቤት ብ ብርጭቆ ብርጭቆ ቦ ቦርሳ ቦ ቦርሳ። ስለዚህ በቀላሉ እንድትይዟቸው ነው ከፎቶ ጋር አጣምሮ ያቀረበላችሁ ማለት ነው። ስለዚህ እነዚህም እየጻፋችሁ መለማመድ ማለት ነው። ይሄን ምንድን ነው የምታደርጉት? በትሉና ከበቀጥሎ ምን ታረጋላችሁ? በቆሎ ብላችሁ ጽፋላችሁ ከቻላችሁ ካልቻላችሁ ያው ሁሌ ተከታተሉኝ። እዚህ ጋር እንዳልኳችሁ በውስጥም በግላችሁ መማር ትችላላችሁ። አልያም ደግሞ እዚህ ላይ በቂ ቪዲዮዎችን አፕሎድ ስላደረኩኝ ቻናሌ ውስጥ ገብታችሁ ብዙ ልምምድ ማድረግ ትችላላችሁ ማለት ነው። በበቆሎ ትላላችሁ። ቡችላ፣ ቢ ቢራ፣ ቢሮ። ያው ስዕሉን መሳል አይጠበቅባችሁም። ጽሑፉን መጻፍ ቢ ብላችሁ ቢራ ቢሮ ብላችሁ መጻፍ ማለት ነው። ባትሉና ባሊ ትላላችሁ። ቤትሉና ቤት። ብ ብርጭቆ ብርጭቆ ከዛ ቦ ቦውሪሳ እያላችሁ መለማመድ ማለት ነው። እሱን እንድታረጉ ነው። ከዛ ፊደሉ አለ እዚህ ጋር በ ቡ ቢ ባ ቤ ብ ቦ ይለናል ማለት ነው። ስለዚህ መቁጠር መደጋገም ማለት ነው። ስለዚህ እዚህ ላይ ደጋግማችሁ መጻፍ፣ እነዚህ ባዶ ቦታም ስለተወላችሁ ደብተራችሁ ላይ ደጋግማችሁ ደጋግማችሁ መጻፍ እንዲስታረጉ፣ አንደኛ ፊደሉን መጻፍ በቃ አትቸገሩም። በጣም እጃችሁ ይለምዳል ሳታወላግዱ መጻፍ ትችላላችሁ ሁለተኛ ፊደሉን ራሱ ታስተውስታላችሁ አሁን እጃችሁም ጭንቅላታችሁም ነው የሚለምደው ማለት ነው ስለዚህ መጻፍ በጣም ትልቅ ዋጋ አለው በተማሪ ዘንድ ማለት ነው ከዛ እዚህ ላይ ይደጋገማል ለምሳሌ እዚህ ላይ ምን ይለናል የስዕሉን መጠሪያ የመጀመሪያ ፊደል አክብቡ ይለናል ስለዚህ አሁን ሊያወና እንትን ሊላችሁ ማለት ነው አሁን እዚህ ጋር ምንድን ነው የሚያረጋችሁ ለማወዛገብ ሆን ብሎ ፊደሎችን ቀላቅሎ ያመጣባቸዋል። ስለዚህ ከምስሉ ጋር የምትሄደዋን ትመርጣላችሁ ማለት ነው። ለምሳሌ በቆሎ ነው አይደል? ስለዚህ በቆሎ ከሆነ በነች ማለት ነው። እዚህ ላይ መመረጥ ያለባት በን ታከባይላችሁ። ይቺ ደግሞ ምንድነች? ቢራቢሮ ከዛ ቢራቢሮ ከሆነች የችኛዋ ፊደል ናት ማለት ነው። የመጀመሪያ ፊደሏ ቢራቢሮ ስንል በቢ ነው የምንጀምር ማለት ነው። ያው ሌሎቹ እናንተን ለማወዛገብ የገቡ ናቸው ማለት ነው ከዛ ይሄ ደግሞ ምንድነው? ባሊ ነው አይደለ? ባሊ ደግሞ ይሄ መሀለኛው ማለት ነው። ይሄ ባሊ ነው። ኦኬ ይሄ ባሊ ነው። ከዛ ይሄኛው ደግሞ ምን አለ? ቤት አለ። ስለዚህ ቤት ደግሞ የችኛዋ ናችን? ናች። ያው ቤት ያው ከስል ጋር ምናምን። በነገራችን ላይ በውስጥ መስመር መጽሐፉን ስለምንልክላችሁ ስልካችሁ ላይ እንዲሁ ልክ እዚህ ላይ እንደምታዩት መለማመድ ትችላላችሁ ስልካችሁ ላይ መጽሐፉን ተቀብላችሁ ማለት ነው። ከኔ ቴሌግራም ላይ ወይ ደግሞ ዋትሳፕ ላይ እንልክላችኋለን። ኢሞ ላይም ቢሆን ችግር የለውም። ስለዚህ በዛ እንልክላችኋለን። ስልካችሁ ላይ ገብታችሁ እንደዚህ እያያችሁ መለማመድ ትችላላችሁ። የግድ በደብተር መጽሐፍ ያው ስጽፉት በደንብ ይገባችኋል፣ ግን መጽሐፉ እናንተ እጅም ማስገባት ትችላላችሁ ማለት ነው። እኛ እንልክላችኋለን። ስለዚህ ሊንኩ ተጠቅማችሁ ገብታችሁ መማር ፈልጋለሁ ብላችሁ አናግሩኝ እንልክላቸዋለን። ማለት ነው ሌላኛው ይሄ እዚህ ጋር ብርጭቆ ነው አይደለ? ብርጭቆ ጋር የሚሄደው በብ ነው አይደለ? ይሄ ቃል ብርጭቆ ብ ነው። ከዛ ቡ፣ እዚህ ላይ ደግሞ ቡችላ አለ። ስለዚህ ቡችላ ማለት ይችኛዋ ነች ማለት። ከዛ ቦርሳ አለ። ቦርሳ ደግሞ ይሄ ነው፣ ቦርሳ ይሄ ነው። ስለዚህ እነዚህን በቃ በዚህ መንገድ ካጠናችሁ ላይገባችሁ አይችልም። የእውነቴን ነው። በቃ ከልባችሁ ፈልጋችሁ እንደዚህ ካጠናችሁ በጣም ቀላል ስለሆነ ሁሉም ተማሪ መረዳት ይችላል። ትግስትx ካላችሁ ማለት ነው እንጂ ዝም ብሎ አንድ ቀን አንድ ቪዲዮ አይታችሁ ብቻ ላይገባችሁ ይችላል። ምክንያቱም ከስራ ጋር ከባድ ነው። ሶ ከወሰናችሁ ግን በዚህ መንገድ እኛም እናስጠናችኋለን፣ እናንተም ደግሞ እዚህ ዩቲብ ላይ እየተከታተላችሁን በአጭር ጊዜ በጣም ውጤታማ የሚባል ጊዜ እንትን ማለት ትችላላችሁ ማለት ነው። ኦኬ። ከዛ አሁን እነዚህን ደግሞ ማዛመድ። ኦኬ፣ ማዛመድ ለምሳሌ በምትባለው አይች ፊደል ከዚህ በኩል ከየቱ ጋር ነው የምትገናኘው? ከዚህ ጋር ማለት ነው። ያው እዚህ ጋር ትዛመዳለች፣ ያው እዚህ ጋር ማለት ነው። እሺ ቡ የምትባለው አይቺ ቡ ፊደል ደግሞ ከዚህ ከታች እዚህ ጋር ትዛመዳለች፣ ቡ ማለት ነው። ከዚ ቢ ደግሞ እቺ እቺ ቢ ደግሞ ከታች አሁንም ቢ ከዚኛው ጋር ትዛመዳለች ማለት ነው። አያችሁ ቢ። ከዚ ባ ፊደል ላይ ስንደርስ ባ ወደ ላይ ያመጣና ባ ፊደል እዚህኛው ጋር ነው የሚያዛምዳት። እሺ ቤ፣ ደግሞ እቺ ቤ ፊደል ደግሞ ያው እዚችኛው ይቱ ከዚች ጋር ትዛመዳለች ማለት ነው ቤ። ከዛ ብ ፊደል አለች። ብ ደግሞ ያው እዚች ጋር ትዛመዳለች ብ ማለት ነው። ከዛ ቦ፣ ቦ ፊደል እቺ ነች። ቦ ደግሞ ያው ከዚች ጋር ትዛመዳለች ማለት ነው ቦ ፊደል። ኦኬ ስለዚህ ኤ እንደዚህ እያደረጋችሁ መለማመድ ነው ያው፣ እነዚህን አዘጋጅላችኋለሁ። እናንተም መጻፉን አወርዳችሁ እንደዚህ እያዘመዳችሁ መለማመድ ይቻላል ማለት ነው። ኦኬ፣ ይሄን ካልን ይሄን ካልን አሁን ከዚህ ጋር ደግሞ ምን አለ የሰውነት አካል ክፍሎች አሉ ማለት ነው። ኦኬ፣ ያው የሰውነት አካል ክፍሎች አሉ እዚህ ጋር እዚህ ላይ ምን አለ ግንባር፣ ግንባር። እሺ፣ ግንባር ያው እዚህ ጋር ማለት ነው። ከዛ ቅንድብ ቅንድብ ቅንድብ። ከዛ ይሄ ደግሞ ምን ይላል? ዓይን ዓይን። ከዛ ይሄኛው ደግሞ ያው ምስሉ ስለሚያግዛችሁ ከምስሉ በመነሳት ማንበብ ይችላላችሁ ማለት ነው። ከዛ ይሄ ደግሞ አፍንጫ አፍንጫ አፍንጫ። ከዛ ይሄኛው አለ ይሄ ማለት ነው። ይሄ ደግሞ ምንድነው? አንገት። ይሄኛው አንገት ከዛ ይሄ ዝቅ ስትለው አሁን ይሄ ምንድነው? ደረት ደረት። ከዛ ይሄ ምንድነው? እጅ እጅ። ከዛ ይሄኛው ደግሞ ጭን። ይሄ ጭን ነው ማለት ነው፣ ጭኑ ነው እዚህ ጋር ማለት ነው። ከዛ ወደዚህ ስንመጣ ይሄ እግር እግር። ከዛ ይሄ ደግሞ ምንድነው? ጉልበት ጉልበት። ከዛ ይሄስ? ይሄ ደግሞ ሆድ፣ ይሄ ደግሞ ሆድ። ከዛ ይሄኛውስ? ይሄኛው ትከሻ ትከሻ። እሺ ይሄኛውስ? ጥርስ ጥርስ። ኦኬ ይሄ ይሄ ደግሞ ጆሮ ጆሮ። ኦኬ ይሄኛው ይሄኛው ጸጉር፣ ጸጉር እንለዋለን ማለት ነው። ኦኬ ስለዚህ እነዚህን ከምስሉ በማየት ማንበብ ትችላላችሁ ማለት ነው። አሁን ቪዲዮ ረዥም እንዳይሆንብን ያው ሳነሰለች ቶሎ ቶሎ እየገባን ብናይ የተሻለ ነው። አንድ ቪዲዮ ረዥም ከሚሆን ከስራም ከምንም አንጻር ስለማይመች ማለት ነው። ስለዚህ በቀጣይ ደግሞ እነዚህን ከዚህ በታች ያሉ የቤት እቃዎችን ምናምን በጣም ብዙ አሉ። የቤት እቃዎች የአልጋ ጋር የተገናኘ ከልብስ ጋር ከዚህ ከማበሳሰያ ከምግብ ጋር የተገናኙ አሉ። ከሽንት ቤት ጋር ከመጸዳጃ ጋር ምናምን የመሳሰሉ በጣም ብዙ የእቃ አይነቶች አሉ። እነዚህንም እየጻፍን እንለማመዳለን ማለት ነው። ስለዚህ ይህኛውን እንማራለን። ይህን እንደጨረስን ደግሞ እንትን አለ ይሄ ምንድን ነው? ኬጂ ስሪ ማለት ነው። ሶስት የኬጂ ስሪ ህፃናት አንደኛ ክፍል ከመግባታቸው በፊት ሶስት አመት የሚማሩት አለ። ስንት አመት ጀምረው መሰላችሁ? አራት ዓመት አምስት ዓመትና እና ስድስት ዓመት አይደለ እንደዛ። ስለዚህ ይህን ስንጨርስ ስድስት ዓመት ሲሆናቸው የሚማሩትን አስተምራችኋለሁ፣ ከዛም በኋላ አንደኛ ክፍል አስጀምራችኋለሁ እያለ በጣም ጠንካራ እስከምትሆኑ ቃላት፣ ፊደላቶችን መለየት፣ ቃላቶችን ማንበብ፣ አረፍተ ነገር ሀረግ ሀረግ የሚባል ያለ ከዛ አረፍተ ነገር የተሟላ ጽሑፍ እንድትጽፉ ማለት ነው። ስለዚህ እስከዚያ ከደረሳችሁ ደብዳቤ መጻፍ ትችላላችሁ፣ መልእክት መጻፍ ትችላላችሁ፣ ማስታወቂያ መጻፍ ትችላላችሁ፣ ማንበብ ትችላላችሁ፣ መጽሐፍ ቅዱስ ማንበብ ትችላላችሁ፣ ቁርአን ማንበብ ትችላላችሁ። ብዙ በቃ የሚያስፈልጋችሁን ነገር ሁሉ እጃችሁ ላይ ይሆናል ማለት ነው። ይሄ እንዲሆን ግን ፊደላቶችን መለየት፣ ቃላቶችን መመስረት፣ ሀረጋቶችን አረፍተ ነገሮችን መጻፍ ያስፈልጋል። መጻፎችንም እንዲሁም ማንበብ ያስፈልጋል ማለት ነው። ሶ ለዛሬ የነበረን ቆይታ ይህን ይመስላል በቀጣይ ነገ እስከምንገናኝ ደግሞ ባላችሁበት ሁሉ ሰላማችሁ ይብዛልኝ ትምህርታችን ይገለጽላችሁ እንዳልኳችሁ በውስጥ መማር የምትፈልጉ ልጆች ስልኬን እዚህ ላይ ወስዳችሁ ደውሉልኝ በቴሌግራም በዋትሳፕ እና በይሞ አሊያም ደግሞ ሊንክ አለ ሳትደክሙ ቀጥታ ስትነኩት ወደዚያ የሚያመጣችሁ ማለት ነው እሱን ነክታችሁ ግቡና ድምፅ አስቀምጡልኝ ቮይስ አስቀምጡልኝ እዚያ ላይ ተነጋግረን ትምህርቱን ዛሬውኑ መጀመር ትችላላችሁ ማለት ነው በያላችሁበት ሰላማችሁ ይብዛልኝ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።